ሰላም ጤና ይስጥልኝ ክቡራትና ክቡራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን እንደላነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስለቡና የማይታመን የጤና ጥቅሞችን፣ እንዴት አድርጋችሁ ጤናማ በሆነ መልኩ መጠቀም እንደምትችሉ፣ በቀን ምን ያክል ብትጠጡ መልካም ነው ቡናን ደግሞ መጠቀም የሌለባቸው ሰዎች ምን አይነት ሰዎች ናቸው፣ እንዲሁም የቡናን የንጥረ ነገር ይዘቱን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ ይላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቡና በዓለም ላይ በስፋት ከሚጠጡ መጠጦች ውስጥ አንዱ ሲሆን ለሰውነትና ለአንጎል በጎ ተጽዕኖን የሚያሳድሩ አንቲ ኦክሲዳንቶች፣ ፖሊፊኖልስ እናም ጠቃሚ በሆኑ የእጽዋት ውህዶች የበለጸገ ነው። የጥቁር ቡና መሰረታዊ የንጥረ ነገር ይዘቶቹን ልንገራችሁ። በአንድ ስኒ ወይም ደግሞ በ240 ሚሊሊትር ቡና ውስጥ ምን ያክል ንጥረ ነገር እንደሚገኝ ካሎሪ ወደ ሁለት ካሎሪ ገደማ። ቡና እጅግ በጣም አነስተኛ ካሎሪ ያለው በመሆኑ ለክብደት መቆጣጠር እጅግ በጣም ጥሩ ነው። ፕሮቲን ወደ 0.3 ግራም አካባቢ። በጣም ትንሽ ስለሆነ ትርጉም ያለው የፕሮቲን ምንጭ አይደለም። ስብ ደግሞ 0 ግራም። ንጹህ ጥቁር ቡና ምንም አይነት ስብ የለውም ማለት ይቻላል። ካርቦሃይድሬትስ 0 ግራም። በተፈጥሮው ስኳር እናም ካርቦሃይድሬትስ ቡና የለውም። ፋይበር ደግሞ 0 ግራም ቡና የአመጋገብ ፋይበርን አልያዘም። ካፌን ወደ 95 ሚሊ ግራም አካባቢ። ካፌን ንቃት፣ ትኩረትና ጉልበትን የሚጨምር የተፈጥሮ አነቃቂ ውህድ ነው። በቡና ውስጥ የሚገኙ ቫይታሚኖች ደግሞ በአነስተኛ መጠን ቫይታሚን ቢቱ ወይም ደግሞ ሪቦፍላቪን ይዛል። ይህ ጉልበትን ማምረትናም የቀይ የደም ሴል ስራን ይደግፋል። ቫይታሚን ቢስሪ ወይም ደግሞ ኒያሲንን ይዛል። ለሜታቦሊዝም እናም ለነርቭ ሥራ ጤና አስፈላጊ ነው። ቫይታሚን ቢ5 ወይም ደግሞ ፓንታቶኒክ አሲድንም ይይዛል። ሆርሞኖችን ለመስራትና ስብና ካርቦሃይድሬትስን ለመለወጥ ሜታቦላይዝ ለማድረግ የሚረዳ ነው። ቫይታሚን ቢዋን ወይም ደግሞ ታያሚንንም ይይዛል። ለጡንቻ ለልብና ለነርቭ ሥራም ይረዳል። ቫይታሚን ቢሲክስንም ይይዛል የአንጎል እድገትን እናም የሰውነትን በሽታ የመከላከል አቅምንም ይደግፋል። ፎሌት ወይም ደግሞ ቫይታሚን ቢናይንም ይይዛል ለጤናማ የህዋስ እድገትናም ለቀይ ደምሴል ሲል ምስረታም በጣም ወሳኝ ነው። በቡና ውስጥ የሚገኙ ማዕድናት ደግሞ በጣም በጥቂቱ ማዕድናትንም ይይዛል። ማግኔዥየምን ይይዛል። ጡንቻዎችና ነርቮች በትክክል እንዲሰሩ ይረዳል። እንዲሁም የአጥንትን ጤናንም ይደግፋል። ፖታሲየምንም ይይዛል። የደምግፊትን የፈሳሽ ሚዛንንና የልብ ምትንም ይቆጣጠራል። ማንጋኒዝን ይይዛል እንደ አንቲ ኦክሲዳንት ሆኖ ይሰራልና ሜታቦሊዝምንም ይረዳል። ፎስፈረስንም ይይዛል የአጥንትና የጥርስ ጥንካሬን እንዲሁም ጉልበትን ማከማቸትንም ይደግፋል። ሶዲየምንም ይይዛል በጣም ትንሽ መጠን፣ የሶዲየም መጠን አለው ለልብ ጎጂ ያልሆነ። ካልሲየምንም ይይዛል ለአጥንትና ለጥርስ አስፈላጊ ነው። የሚገኘውም በጣም በትንሹ ነው። ብረት ወይም ደግሞ አይረንንም ይይዛል፣ በጣም ትንሽ መጠን አለው። ቡና ከምግብ በኋላ ወዲያውኑ ከተጠጣ የብረት መምጠጥን ሊቀንስ እንደሚችል ታዲያ ማወቅ አለባቸው። በተፈጥሮ በቡና ውስጥ የሚገኙ ጠቃሚ የሆኑ ውህዶች የምንላቸው ደግሞ ካፌንን ይይዛል፣ አንጎልን ያነቃቃል፣ ጉልበትን ይጨምራል እናም ስብን ለማቃጠልም ይረዳል። ክሎሮጂኒክ አሲዶችን ይይዛል ኢንፍላሜሽንን የሚቀንሱ እናም የደም ስኳርን ሚዛን ለመጠበቅ የሚረዱ ጠንካራ አንቲ ኦክሲዳንቶች ናቸው። ካፌይክ አሲድን ይይዛል፣ ሴሎችን ከኦክሲዲቲቭ ጉዳት ይከላከላል እናም የጉበት ጤናንም ይደግፋል። ትሪጎኖሊንን ይይዛል፣ ቡና በሚቆላበት ጊዜ ወደ ናያሲን የሚለወጥ ሲሆን ለአንጎልና ለነርቭ ስርዓት ጠቃሚ ነው። ሜላኖይዲን ይይዛል፣ በሚቆላበት ጊዜ የሚፈጠሩ ናቸው። አንቲ ኦክሲዳንት እናም የአንጀት ጤናን የሚደግፍ ተጽዕኖም አላቸው። ካፌስቶል እናም ካህዌል ይይዛል፤ ጉበትን የሚከላከሉ የተፈጥሮ ዘይቶች ሲሆኑ ቡናው ያልተጣራ ከሆነ ኮሌስትሮልን ከፍ ሊያደርጉ የሚችሉ ናቸው። በተለያዩ የቡና አይነቶች ውስጥ የሚገኙ ካሎሪ ደግሞ በጥቁር ቡና ውስጥ በአንድ ስኒ ሁለት ካሎሪ ብቻ ይገኛል። ከካሎሪ ነፃ ነው ማለት ይቻላል። ቡና ግን ከወተት ጋር ከጠጣችሁ በወተቱ መጠን ላይ በመመስረት በአንድ ስኒ ከ25 እስከ 40 ካሎሪን ሊይዝ ይችላል። ቡናን ደግሞ ከስኳር ጋር ከጠጣችሁ በአንድ የሻይ ማንኪያ ወደ 16 ካሎሪን ይጨምራል ማለት ነው። አንድ የሻይ ማንኪያን ስትጠቀሙ 16 ካሎሪ፣ ሁለት ከተጠቀማችሁ ደግሞ ወደ 32 ካሎሪ ያለው ታደርጉታላችሁ። ስለዚህ ቡናን ከወተትና ከስኳር ጋር ደግሞ ከተጠቀማችሁ በአንድ ስኒ ከ50 እስከ 100 ካሎሪ ወይም ደግሞ ከዚያ በላይ ሊደርስ ይችላል ማለት ነው። ስለዚህ ቡናን ጤናማ ያልሆነ እናም ጎጂ የሚያደርገው በቡና ውስጥ የምትጠቀሙት የስኳር መጠን፣ እንዲሁም ደግሞ ሌሎች የጣፋጮች አይነት፣ እንዲሁም ደግሞ የወተት አይነት ነው ማለት ነው። እነዚህ ሲጨምሩበት ካሎሪው በጣም ከፍተኛ ይሆናል። በአጠቃላይ ጥቁር ቡና በጣም ዝቅተኛ ካሎሪ ያለው ዝቅተኛ ስብና ዝቅተኛ ካርቦሃይድሬት ያለው ነው። በአንቲኦክሲዳንትናም በካፌን ደግሞ የበለጸገ ነው። አነስተኛ መጠን ያላቸው ቢ ቫይታሚኖችና ማዕድናቶችንም ይሰጣል። ሜታቦሊዝምን እናም ጉልበትንም ይረዳል። ነገር ግን በራሱ በንጥረ ነገሮች የበለጸገ ምግብ አይደለም። ስኳር፣ ክሬም ወይም ደግሞ ጣዕም ያላቸው ማጣፈጫዎች ሲጨመሩበት ቡናው ጤናማነቱን ይቀንሳል። ምክንያቱም እነዚህ ካሎሪን፣ ስብን እናም የስኳር ይዘትን በከፍተኛ ሁኔታ ይጨምራሉ ማለት ነው። ታዲያ ቡናን ብትጠቀሙ ወይም ደግሞ ብትጠጡ የሚሰጣችሁን አስደናቂ የጤና ጥቅሞችን ደግሞ በዝርዝር ልንገራችሁ። አንደኛ የኃይል መጠንን እናም የአእምሮ ንቃትን ይጨምራል። ቡና አዴኖሲን የተባለውን የነርቭ አስተላላፊን የሚያግድ ካፌን የተባለ የተፈጥሮ አነቃቂን ውህድን ይዟል። ይህም ዶፓሚን እናም ኖርፊኒፍሪን የመሳሰሉ ሌሎች የአንጎል ኬሚካሎች መጠን እንዲጨምር ያደርጋል። ትኩረትን ማሰብንናም የአእምሮ ብቃትንም ያሻሽላል። ድካምን ይቀንሳል፣ እናም ንቃትን ይጨምራል። በጊዜያዊነት ስሜትንናም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ያሳድጋል። ሁለተኛ የአንጎልን ተግባር ያሳድጋል እናም የነርቭ በሽታዎችን ኒውሮ ዲጀነሬቲቭ ዲዚዝ የምንላቸውን ለእነዚህ ተጋላጭነትን ይቀንሳል። መደበኛ የቡና አጠቃቀም የአንጎል ሴሎችን እንደ አልዛይመርስ እናም ፓርኪንሰንስ ካሉ በሽታዎች ጋር ከተያያዘው የኦክሲዲቲቭ ስትረስ እና ኢንፍላሜሽን ይከላከላል። የአልዛይመርስ በሽታ ተጋላጭነትን እስከ 65 ይቀንሳል። የፓርኪንሰንስ በሽታ ተጋላጭነትን እስከ ከ30 እስከ 60% ይቀንሳል። በእርጅና ጊዜ የማስታወስ ችሎታን፣ ምላሽ ሰጪነትንና የእውቀት የመቋቋም አቅምንም ያሻሽላል። ሶስተኛ የልብ ጤናንም ይደግፋል በመጠነኛ መልኩ ማለት ነው። በቡና ውስጥ የሚገኙ እንደ ክሎሮጂኒክ አሲድ ያሉ አንቲኦክሲዳንቶች የደም ስሮች ጤናን ወይም ደግሞ ስራን ለማሻሻልና ኢንፍላሜሽንን ለመቀነስ ይረዳሉ። የልብ በሽታ እናም የስትሮክ ተጋላጭነትን ይቀንሳል። በተለይ በቀን ከሁለት እስከ ሶስት ሲኒ ሲጠጣ፣ በመጠነኛ መልኩ ሲጠጣ የደም ግፊትን ለመቆጣጠርም ይረዳል። የደም ዝውውርን እናም የደም ስር ጤናንም ያሻሽላል። አራተኛ ክብደትን ለመቆጣጠር እናም ስብን ለማቃጠርም ይረዳል። ካፌን ሜታቦሊዝምን ያፋጥናል እናም ቴርሞጀነሲስን ያነቃቃል። ይህም ሰውነት ለኃይል ካሎሪዎችን የሚያቃጥልበት ሂደት ነው። የስብ ኦክሲዴሽንን ይጨምራል፣ በተለይ የአካል ብቃት እንቅስቃሴ በሚደረግበት ጊዜ ትንሽ የምግብ ፍላጎትን ሊቀንስ ይችላል። ሜታቦሊዝምን እናም ካሎሪ ማቃጠልንም ይደግፋል። አምስተኛ አይነት ሁለት የስኳር በሽታ ተጋላጭነትንም ይቀንሳል። ቡና በአንቲ ኦክሲዳንት እናም በአንቲ ኢንፍላማቶሪ ውዶች ምክንያት የኢንሱሊን ሴንሴቲቪቲን እናም የግሉኮዝ ሜታቦሊዝምን ያሻሽላል። በቀን ከ3 እስከ 4 ስኒ የሚጠጡ ሰዎች ከ25 እስከ 40 ፐርሰንት ያነሰ የአይነት ሁለት ለስኳር በሽታ የመጋለጥ ዕድላቸው አነስተኛ ነው። የጣፊያ ወይም ደግሞ የፓንክሪያስ ተግባርን ይከላከላል፣ እናም በሜታቦሊክቲሾች ውስጥ ያለውን ኢንፍላሜሽንንም ይቀንሳል። ስድስተኛ ቡና ጥሩ የአንቲኦክሲዳንትም ምንጭ ነው። ቡና በዘመናዊው አመጋገብ ውስጥ ካሉት ትልልቅ የአንቲኦክሲዳንት ምንጮች ውስጥ አንዱ ነው። ለብዙ ሰዎች ከፍራፍሬና ከአትክልቶችም የበለጠ ነው። ጎጂ የሆኑ ፍሪ ራዲካሎችን ያስወግዳል። ሴሎችን ከኦክሲዲቲቭ ስትረስም ይከላከላል። እርጅናንም ያዘገያልና የሰውነትን በሽታ የመከላከል አቅምንም ይደግፋል። ሰባተኛ የጉበትን ጤናን ይደግፋል። ቡና በጉበት ውስጥ የስብ ክምችትንና ወደ ፋይብሮሲስ ወይም ደግሞ ሲርሆሲስ የሚያመራውን ኢንፍላሜሽንንም ይቀንሳል። የጉበት ሲርኮሲስ ተጋላጭነትን እስከ ሰማንያ ፐርሰንት ይቀንሳል። የጉበት ካንሰር ሄፓቶስ ሴሉላር ካርሲኖማ ተጋላጭነትንም ይቀንሳል። እንዲሁም ሰባማ የጉበት በሽታን ወይም ደግሞ ለፋቲ ሊቨር ዲዚዝ ችግሮችን ለመከላከልም ይረዳል። ስምንተኛ የምግብ መፈጨት ተግባርንም ያሻሽላል። ካፌንና ሌሎች በቡና ውስጥ ያሉ ውዶች የአሲድ መመለስንና የምግብ መፈጨትን የሚረዱትን ሐሞትንም ያነቃቃሉ። የአንጀት እንቅስቃሴን ያበረታታል። እንደ መለስተኛ የተፈጥሮ ላክሴቲቭ ሆኖ ያገለግላል። የአንጀት እንቅስቃሴንም ያሳድጋል። የጉበትና የሐሞት ከረጢት ተግባርንም ይደግፋል። ዘጠነኛ ስሜትን ያሳድጋል፣ እናም ድብርትንም ለመዋጋት ይረዳል። ካፌን ለአዎንታዊ ስሜት ተጠያቂ የሆኑትን የነርቭ አስተላላፊዎችን ሴሮቶኒን፣ ዶፓሚን እናም ኖራድሬናሊንን ይጨምራል። የድብር ተጋላጭነትን እስከ 20% ይቀንሳል። አጠቃላይ የደህንነት ስሜትንና ተነሳሽነትንም ያሻሽላል። አስረኛ አንዳንድ የካንሰር አይነቶች ተጋላጭነትንም ሊቀንስ ይችላል። በቡና ውስጥ ያሉት ፖሊፊኖሎችናም አንቲኦክሲዳንቶች ኢንፍላሜሽንን ለመቀነስና ዲኤንኤን ከጉዳት ለመጠበቅም ይረዳሉ። ከጉበት፣ ከትልቁ አንጀት፣ ከኮሎሬክታል፣ ከማፀን ሽፋን ኢንዶሜትሪያል እና ከፕሮስቴት ካንሰር ተጋላጭነት መቀነስ ጋርም ተያይዟል። የጉበት ኢንዛይም እንቅስቃሴን በማሳደግ ካንሰር አምጪ ውህዶችንም ያስወግዳል። 11ኛ የአካል ብቃት እንቅስቃሴንም ያሳድጋል። ካፌን የአድሬናሊን መጠንን ይጨምራል እና ከሰውነት ስብ ቲሹዎች ፋቲ አሲዶችን ያስለቅቃል። ይህም በአካል ብቃት እንቅስቃሴ ወቅት የበለጠ ጉልበትን ይሰጣል። ጽናትን ጥንካሬንና የምላሽ ጊዜንም ያሻሽላል። ድካምን ያዘገያልና በኤሮቢክ እንቅስቃሴዎች ውስጥ ያለውን ብቃትንም ያሻሽላል። ብዙውን ጊዜ በአትሌቶች እንደ ቀድመ ልምምድ አነቃቂም ይጠቅማል። 12ተኛ ከስትሮክም ሊከላከል ይችላል። መጠነኛ የቡና አጠቃቀም ትክክለኛ የደም ስሮች ስራን ለመጠበቅና ኢንፍላሜሽንን ለመቀነስ ይረዳል ከ10 እስከ 20 ፐርሰንት በስትሮክ የመጋለጥ እድል መቀነስ ጋርም ተያይዟል የኢንዶቴልያል ተግባርን ያሻሽላል እናም የደም መርጋትም እንዳይፈጠር ይቀንሳል አስራ ሦስተኛ ተኛ የአይንን ጤናንም ይደግፋል በቡና ውስጥ ያለው ክሎሮጂኒክ አሲድ ሬቲናን ከኦክሲዲቲቭ ስትረስ ለመከላከል ይረዳል የሬቲና መበስበስና የግላኮማ ተጋላጭነትንም ሊቀንስ ይችላል በእርጅና ጊዜ ጤናማ እይታንም ይደግፋል አስራ አራተኛ ጥርስን እናም ድድንም ሊጠብቅ ይችላል። ጥቁር ቡና ብቻ ከሆነ ማለት ነው። ቡና ጎጂ የሆኑ የአፍ ባክቴሪያዎችን ሊቀንሱ የሚችሉ ጸረ ባክቴሪያ እናም አንቲኦክሲዳንት ባህርያትም አሉት። የጥርስ መቦርቦር እናም የድድ በሽታን ለመከላከልም ሊረዳ ይችላል። በአፍ ውስጥ ያለውን ኢንፍላሜሽንንም ሊቀንስ ይችላል። አስራ አምስተኛ እድሜንም ሊያራዝም ይችላል። ስር የሰደዱ በሽታዎችን የልብ በሽታ፣ የስኳር በሽታ የካንሰር ተጋላጭነትን በመቀነስ ቡና ረጅም እድሜ ለመኖር አስተዋጽኦንም ያደርጋል። ጥናቶች ያለ ጊዜ የመሞት እድልን ከ10 እስከ 15 ፐርሰንት መቀነስ ጋርም ያገናኙታል። ጤናማ እርጅናንም ያበረታታል። ቀሪያ ቡናን ስትጠጡ ልከኝነት ወይም ደግሞ መጠን አስፈላጊ ነው። ከመጠን በላይ ቡና ብዙውን ጊዜ በቀን ከ4 እስከ 5 ሲኒ በላይ ጭንቀት፣ እንቅልፍ ማጣት፣ የምግብ መፈጨት ችግሮች ወይም የልብ ምት መጨመር የመሳሰሉ የጎንዮሽ ጉዳቶችን ሊያስከትል ይችላል። በተጨማሪም ስኳር፣ ክሬም ወይም ደግሞ ጣዕም ያላቸው ነገሮችን መጨመር ብዙዎቹን ጥቅሞቹን ሊሽረው ይችላል። አብዛኛዎቹ አዋቂዎች በቀን ከ2-4 ስኒ ወይም ደግሞ ከ240-960 ሚሊ ሊትር የተፈላ ቡና መጠጣት ከፍተኛውን የጤና ጥቅሞቹን ይሰጣቸዋል ማለት ነው። ቡናን ጤናማ በሆነ መንገድ የመጠጣት መንገዶችን ደግሞ አሁን እነግራቸዋለሁኝ አንደኛ ቡናን ለመጠጣት የተሻለውን ጊዜ መምረጥ ነው። ጊዜው አስፈላጊ ነው፣ ምክንያቱም ካፌን ከሰውነት የተፈጥሮ ሆርሞኖች በተለይም ንቃትና ጉልበትን ከሚቆጣጠረው ኮርቲሶል ጋር ይገናኛል። ለመጠጣት ምርጥ ጊዜዎች ጠዋት ላይ መጠጣት ማለትም ጠዋት ከ3 ሰዓት ተኩል እስከ 5 ሰዓት ተኩል መጠጣት። በዚህ ጊዜ ኮርቲሶል በተፈጥሮ የሚቀንስበት ጊዜ ነው። ይህም ካፌን ያለ ከመጠን ያለፈ ማነቃቃት የበለጠ ውጤታማ እንዲሆንም ያደርገዋል። እንዲሁም ከሰዓት በኋላ ከ7 ሰዓት እስከ 9 ሰዓት ድረስ መጠጣት ከምሳ በኋላ ለሚያስፈልግ የኃይል መጨመር ተስማሚ ነው። ነገር ግን እንቅልፍን እንዳይረብሽ በጣም ዘግይቶ መሆን የለበትም። ቡናን ደግሞ ማስወገድ ያለባችሁ ሰዓታት ከእንቅልፍ እንደተነሳችሁ ወዲያውኑ ከ12 ሰዓት እስከ ሁለት ሰዓት አካባቢ፣ በዚህ ጊዜ የኮርቲሶል መጠን ከፍተኛ ነው። ካፌን ትንሽ ጥቅምን ይሰጣል እናም የመቻቻል ስሜትንም ይጨምራል። እንዲሁም ምሽት ላይ በማታ ማለትም ከሰዓት በኋላ ከዘጠኝ ሰዓት በኋላ እስከ አስር ሰዓትና ከዛ በኋላ መጠጣት የለባችሁም። ካፌን በሰውነታችን ውስጥ እስከ ስምንት ሰዓታት ድረስ ይቆያል እናም የእንቅልፍ ውደቶችን ሊያስተጓጉል ይችላል። ሁለተኛ ተስማሚ የቀን መጠን ነው። ጥቅሞቹን ከፍ ለማድረግ እና የጎንዮች ጉዳቶችን ለማስወገድ በልኩ መጠጣት ወሳኝ ነው። ለአብዛኞቹ አዋቂዎች በቀን ከአንድ እስከ ሶስት ስኒ ቡና መጠጣት በቂ ነው። የካፌን ገደብ ደግሞ በቀን ከ300 እስከ 400 ሚሊግራም መገደብ በግምት ከ3 እስከ 4 ትናንሽ ሲኖች የተፈላ ቡና ጋር እኩል ነው። ሶስተኛ፣ ቡናን ከምግብ በኋላ ጠጡ። በባዶ ሆድ አትጠጡ፣ ምክንያቱም ቡና የጨጓራ አሲድናም ኮርቲሶልን ይጨምራል። ይህም ጨጓራ ሊያበሳጭናም የአሲድ መመለስ ወይም ማቅለሽለሽን ሊያስከትል ይችላል። መጀመሪያ ቁርስ ብሉ፣ ወይም ደግሞ ትንሽ ምግብን መመገብ ያስፈልጋል። በባዶ ሆድ ጠዋት ቡና ከመጠጣት ተቆጠቡ። አራተኛ ጤናማ የቡና አዘገጃጀት ዘዴዎችን ምረጡ፣ ጥቁር ቡና ምረጡ። ዝቅተኛ ካሎሪ ያለው በአንቲኦክሲዳንት የበለጸገ ነው። ብዙ የቡና መጠጦች ጤናማ ባልሆኑ ተጨማሪዎች ምክንያት የጤና እሴታቸውን ያጣሉ። የተጣራ ስኳር ወይም ደግሞ ማጣፈጫዎችን አትጠቀሙ። ባዶ ካሎሪዎችን ወይም ደግሞ የማይጠቅመውን ይጨምራል እናም የደም ስኳርንም ከፍ ያደርጋል። ጤናማ አማራጮች ትንሽ መጠን ያለው ማርን ተጠቀሙ፣ ማጣፈጥ ከፈለጋችሁ ወተትን ደግሞ ባልጣፈጠ የለውዝ፣ የአጃ ወይም ደግሞ የአኩሪ አተር ወተት። እንዲሁም ቡናን ከጤናማ ተጨማሪዎች ጋር አዋዱ። ለምሳሌ ከቀረፋ ጋር የደም ስኳርን ያረጋጋል እናም አንቲ ኦክሲዳንቶችንም ይጨምራል። ከኮኮዋ ዱቄት ጋርም ማዋር ትችላላችሁ። ፖሊፊኖሎችን ይጨምራልናም ኢንፍላሜሽንንም ይቀንሳል። እንዲሁም ቡናን ከትንሽ እርድና ቁንዶ በርበሬ ጋር ማዋር ትችላላችሁ። አንቲ ኢንፍላማቶሪ ውህድን ይጨምራል ማለት ነው። እንዲሁም ከቡና ጋር በቂ ውሃን ጠጡ። ካፌን በመጠኑ ዳዩሪቲክ ነው። ይህም የሽንት መሽናት እንዲጨምርና ድርቀትንም ሊያስከትል ይችላል። ድርቀትን ለመከላከል በአንድ ስኒ ቡና አንድ ብርጭቆ ውሃን ጠጡ። ለካፌን ደግሞ እረፍት ውሰዱ። በየቀኑ ቡና ከጠጣችሁ ሰውነታችሁ መቻሻልን ሊያዳብር ይችላል። ይህም ካፌን ከጊዜ በኋላ ውጤታማ እንዳይሆን ያደርገዋል። መፍትሄው በጥቂት ወራት ከአንድ እስከ ሁለት ሳምንታት ውስጥ ቡና ላይ እረፍት ውሰዱ። ሁሉ ጊዜ አትጠጡ። ጥቂት ወራት ጠጣችሁ፣ የዚህን ያክል እረፍት ውሰዱ። በእረፍት ጊዜው ደግሞ በእጽዋት ሻይና አረንጓዴ ሻይ ተኩ። ቡና አነቃቂ እንጂ የምግብ ምትክ ደግሞ አይደለም። ሁልጊዜ ቡናን ከተመጣጠነ ምግብ፣ ከፕሮቲን፣ ከፋይበርና ከጤናማ ስብ ጋር አዋሃዳችሁ ጠጡ። ምግብን ለመተው ወይም ደግሞ እንቅልፍን ለመተካት ቡናን በፍጹም አትጠቀሙ። ታዲያ ቡናን ደግሞ ምን አይነት ሰዎች ማስወገድ እንዳለባቸው ደግሞ በዝርዝር እነግራችኋለሁኝ። ቡና ብዙ ጥቅሞች ቢኖሩትም ለሁሉም ሰው ተስማሚ አይደለም። የካፌን ይዘቱ አሲዳማነቱ፣ እናም አነቃቂ ተጽዕኖዎቹ አንዳንድ የጤና ሁኔታዎችን ሊያስከትሉ ወይም ሊያባብሱ ይችላሉ። ቡናን ምን አይነት ሰዎች ማስወገድ ወይም መገደብ እንዳለባቸው ልንገራችሁ። አንደኛ ከፍተኛ የደም ግፊት ያለባቸው ሰዎች ናቸው። ምክንያቱም ካፌን የነርቭ ስርዓትን በማነቃቃትና የደም ስሮች እንዲጠቡ በማድረግ የደም ግፊትን በጊዜያዊነት ይጨምራል። አደጋውም የልብ ምትና የደም ግፊት መናርን ሊጨምር ይችላል። ለስሜታዊ ሰዎች የልብ ድካም ወይም ደግሞ የስትሮክ አደጋንም ሊጨምር ይችላል። በቀን ወደ አንድ ስኒ ገድቡ፣ ግፊት ካለባችሁ ወይም ዲካፌን የተደረገ ቡናን ምረጡ ወይም አስወግዱ። ሁለተኛ የልብ ምት መዛባት ወይም ደግሞ አሪቲሚያስ ያለባቸው ሰዎች ናቸው። ምክንያቱም ካፌን ልብን ያነቃቃልና ያልተለመደ የልብ ምትን ሊያስነሳም ይችላል። አደጋውም የልብ ምት መጨመር ወይም የመርገፍ ስሜት፣ ጭንቀትና የትንፋሽ ማጠር ያስከትላል። ታዲያ በተለይ ለካፌን ስሜታዊ ከሆናችሁ አስወግዱ ወይም ወደ ዲካፍ ቡና ቀይሩ። ሶስተኛ ጭንቀት ወይም ስር የሰደደ ስትረስ ያለባቸው ሰዎች ናቸው። ምክንያቱም ካፌን አድሬናሊን፣ ኮርቲሶልናም የነርቭ ስርዓት እንቅስቃሴን ይጨምራል። እነዚህም ሁሉ የጭንቀት ምልክቶችን ሊያባብሱ ይችላሉ። አደጋውም ከፍተኛ ውጥረት፣ የመረበሽ ስሜት ወይም ደግሞ ድንጋጤን ያስከትላል። የእንቅልፍ መዛባትና የመበሳጨት ስሜትንም ያስከትላል። ታዲያ ካፌን አስወግዱ ወይም ወደ ትናንሽ መጠኖች፣ በቀን ግማሽ ሲኒ ብቻ ጠጡ። አራተኛ እንቅልፍ ማጣት ወይም የእንቅልፍ መዛባት ያለባቸው ሰዎች ናቸው። ምክንያቱም ካፌን ከስድስት እስከ ስምንት ሰዓታት በደም ውስጥ ይቆያል፣ የሜላቶኒን መውጣትን በማዘግየት የእንቅልፍ ጥራትን ያበላሻል። አደጋውም ለመተኛት ወይም በእንቅልፍ ውስጥ ለመቆየት መቸገር፣ ጥልቅ እንቅልፍ መቀነስና በቀን ውስጥ ድካም መሰማት ይገጥማችኋል። ከምሽቱ ሁለት ሰዓት በኋላ ቡና ከመጠጣት ተቆጠቡ ወይም ወደ ዲካፍ ወይም እጽዋት ሻይ ቀይሩ። አምስተኛ የጨጓራ ወይም የምግብ መፈጨት ችግር ያለባቸው ሰዎች ናቸው። ምክንያቱም ቡና አሲዳማ ነው እና የጨጓራ አሲድ ምርትን ያነቃቃል። ይህን የምግብ መፈጨት ትራክትንም ሊያበሳጭ ይችላል። አደጋውም የደረት ማቃጠል ወይም ደግሞ የአሲድ መመለስ ወይም ገርድ የጨጓራ ቁስለት ወይም ደግሞ የጨጓራ ብግነት መባባስን ያስከትላል። ለስሜታዊ ሰዎች ተቅማጥ ወይም ደግሞ ልቅ ሰገራንም ሊያስከትል ይችላል። ታዲያ በባዶ ሆድ ቡናን ከመጠጣት ተቆጠቡ። ዝቅተኛ አሲድነት ያለው ቡናን ምረጡ ወይም ቡናን ከምግብ ጋር ጠጡ። ስድስተኛ ደግሞ ነፍሰ ጡር ሴቶች ናቸው። ምክንያቱም ካፌን የእንግዴ ግድግዳን አልፎ በማደግ ላይ ያለውን የህፃኑን የነርቭ ስርዓትን ሊጎዳ ይችላል። እንዲሁም ሰውነት በእርግዝና ወቅት ካፌንን ቀስ ብሎ ይለውጠዋል። አደጋውም በከፍተኛ መጠን ከተወሰደ ዝቅተኛ የወሊድ ክብደት ወይም ደግሞ የፅንስ መጨናገፍ አደጋን ይጨምራል የፅንስ እድገት መገደብና ሌሎች ችግሮችንም ሊያስከትል ይችላል። ታዲያ በዚህ ጊዜ ካፌንን በቀን ከ200 ሚሊግራም በታች ወይም በግምት አንድ ስኒ ቡና ብቻ ከጠጣችሁ በቂ ነው። ሰባተኛ ጡት የሚያጠቡ እናቶች ናቸው። ምክንያቱም ካፌን ወደ የጡት ወተት ውስጥ ሊገባ እና ህፃኑን ሊጎዳ ይችላል። አደጋውም በህፃናት ላይ መረበሽ፣ መበሳጨት ወይም ደግሞ ደካማ እንቅልፍንም ያስከትላል። ታዲያ በቀን ወደ አንድ ትንሽ ስኒ ገድቡ፣ ወይም ህፃኑ ስሜታዊ ከሆነ ደግሞ ሙሉ በሙሉ ቡናን አስወግዱ። ስምንተኛ፣ አይነት ሁለት የስኳር በሽታ ያለባቸው ሰዎች ናቸው በትክክል ካልተቆጣጠራችሁት። ምክንያቱም ምንም እንኳን ቡና በረጅም ጊዜ ውስጥ የስኳር በሽታን አደጋ ሊቀንስ ቢችልም ካፌን ከአንዳንድ ሰዎች ከምግብ በኋላ የደም ስኳርና የኢንሱሊን መጠንን በጊዜያዊነት ይጨምራል። አደጋውም የደም ግሉኮስ መናር ከመድኃኒት ምላሽ ጋር መስተጓጎል ያስከትላል። ታዲያ የደም ስኳርን በጥንቃቄ ተከታተሉ ወይም ወደ ዲካፍ ቡና ቀይሩ። ዘጠነኛ የአጥንት መሳሳት ወይም ደግሞ ኦስቲዮፖሮሲስ ወይም የካልሲየም እጥረት ያለባቸው ሰዎች ናቸው። ምክንያቱም ካፌን የካልሲየም መምጠጥን ሊቀንስ እናም በሽንት ውስጥ የካልሲየም መጥፋትንም ሊጨምር ይችላል። አደጋውም ከጊዜ በኋላ በተለይም በወር አበባ መቋረጥ ዕድሜ ላይ ባሉ ሴቶች ላይ የአጥንት መዳከምን ያስከትላል። ታዲያ በቀን ወደ ሁለት ስኒ ቡና ገድቡ፣ እናም በቂ የካልሲየም መጠን እንደ ወተት፣ አረንጓዴ ቅጠላማ አትክልቶችና ሌሎች በካልሲየም የበለጸጉ ምግቦችን መውሰዳችሁን አረጋግጡ። አስረኛ ማይግሬን ወይም ስር የሰደደ ራስ ምታት ያለባቸው ሰዎች ናቸው። ምክንያቱም ካፌን ለስሜታዊ ሰዎች የራስ ምታትን ሊያስነሳ ይችላል ወይም ያልተለመደ አጠቃቀም ከተደረገ የማስወገድ ራስ ምታትን ሊያስከትል ይችላል፣ የሱስ ምልክቶች ማለት ነው። አደጋውም የካፌን ጥገኝነትን ያስከትላል። ከመጠን በላይ በመጠቀም ወይም ደግሞ በማስወገድ የተነሳ የማይግሬን መነሳት ሊኖር ይችላል። አስራ አንደኛ ልጆችና ታዳጊዎች ናቸው። ምክንያቱም በማደግ ላይ ያሉ አእምሯቸው እናም የነርቭ ስርዓታቸው ለካፌን የበለጠ ስሜታዊ ናቸው። አደጋውም ጭንቀት፣ መረበሽ፣ የልብ ምት መጨመርን ያስከትልባቸዋል። በልጆች ላይ ደካማ እንቅልፍናም የእድገት መቆም አጠቃቀሙ ገንቢ ምግቦችን የሚተካ ከሆነ እነዚህን ያስከትላል። ታዲያ ካፌን ያለው ቡናን ለልጆች አስወግዱ። ወተት ወይም የፍራፍሬ ጭማቂ ማቅረብ የተሻለ ነው። አስራ ሁለተኛ የተወሰኑ መድኃኒቶችን የሚወስዱ ሰዎች ናቸው። ምክንያቱም ካፌን ከአንዳንድ መድኃኒቶች ጋር በመገናኘት አሰራራቸውን ይነካል ወይም የጎንዮሽ ጉዳቶችን ይጨምራል። ታዲያ አንቲባዮቲክሶችን ለምሳሌ ሲፕሮፍሎክሳሲንን የምትወስዱ ከሆነ የካፌን መለወጥን ያዘገያል። የድብርት መድኃኒቶች ደግሞ ጭንቀት ወይም ደግሞ መረበሽን ያጠናክራል ከቡና ጋር ሲቀላቀሉ። የደም ማቅጠኛዎች ደግሞ ከሜታቦሊዝም ጋር ሊስተጓጎል ይችላል። ከአስም መድኃኒቶች ጋር ሲወሰድ ደግሞ ከመጠን በላይ ማነቃቃትን ሊያስከትል ይችላል። ታዲያ በሐኪም ትዕዛዝ መድኃኒት ላይ ከሆናችሁ በየጊዜው ቡና ከመጠጣታችሁ በፊት ሐኪማችሁን አማክሩ። አስራ ሶስተኛ የብረት እጥረት ወይም የደም ማነስ አኒሚያ ያለባቸው ሰዎች ናቸው። ምክንያቱም በቡና ውስጥ ያሉት ፖሊፊኖሎችና ታኒኖች በእጽዋት ላይ ከተመሰረቱ ምግቦች የብረት መምጠጥን ሊቀንሱ ይችላሉ። አደጋውም የብረት እጥረት መባባስ በተለይም በቬጂቴሪያኖች ላይ ሊያስከትል ይችላል። ስለዚህ ከምግብ በኋላ በአንድ ሰዓት ውስጥ ቡናን ከመጠጣት ተቆጠቡ። በጣም አልፋችሁ ወይም አራርቃችሁ ቡናን ብትጠጡ መልካም ነው፣ የአይረን እጥረት ካለባችሁ። ምክንያቱም አይረንን በቀላሉ ሰውነታችሁ ከምግብ እንዳይጠቀም ስለሚያደርግ ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ስለቡና በጣም ሰፊና ጥልቅ የሆነ የጤና ትምህርትን እንደሰጣችሁ ተስፋ አደርጋለሁኝ። ላይክና ሼር እያደረጋችሁ ሌሎችንም አስተምሩ። ላለሁኝ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። ሰብስክራይብ በማድረግ አግዙኝ፣ አበረታቱኝ ይላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ይቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው